አንቺ እኮ የባለሽ ቤተሰቦች እኮ የአንቺ ልጆች ማሳደግ ግዴታ አለባቸው። አዎ የአንቺ ቤተሰቦች ማሳደግ አለባቸው። ስፔሲፊካሊ ከመጣህና ካወራኸኝ እኔ ሴቶቹን በተደጋጋሚ በአደባባይ በግልጽ ቋንቋ የማወራው ሴቶቹ ፋይናንሻሊ ኢምፓወርድ መሆን አለባቸው፣ ካፓሲቴትድ መሆን አለባቸው ብዬ አምናለሁ። አቅም ይኑራቸው። ምን ማለት ነው? እራስ ያለው ወንዳሞ ማለት ፈረንካ ያለው ፈረንካ ያለው ፈረንካ ከሌለው ውሳ ጠንካራ ሚሰራው

ይዘን ወለ ፈለገ ያርግዝ አለ ፈለገ ይፈንጃ ይገማ ያስተማ። ዳሁን በኋላ ለ7000 ብር ቆንዲዮት እኮ መስዬ የሆነ ሆስፒታል ሄደችና የሆነች ያረገዘች ልጅ ምጥ ምጥ ያዛትና በቃ ማን ነው ሰዳት ሆስፒታል ሆስፒታል የሚወስዳት ወይ፣ በስመ አምና ምን ይሻላል ብድግ አድርጋ ይዛት ሆስፒታል ትሄዳለች። ከዛ አቶ ምጥ ይመጣልና የገማ ያለው ሰው አንድ ሰው ይፈርም ስትባል እሱ ይፈርማል ማለት ነው ልጅቱ ስትወጣት ስም ወጣላት እና የአባቱ ማን ሆነ ኢብራሂም እዚህ ሀገር በጣም ትልቅ ችግር አለ ለምሳሌ ሴት ልጅ ነኝ አሁን ጀማን ደውዬ አባላ ገባ ነው ብለው አይሆን የሚልኝ ወንድሜ ማለት አይሆንም ምን ይሰራልሻል የሚልኝ ትዳር ማለት አንድ እርምጃ ነው ሸቃላ ከሆነ ተሸቃለ ያዋጣት ገባሽ ወንድ ራሱ መቻል አለበት የበላይ መሆን አለበት አንድ ሴት እኮ የንጉሥ ብትሆን እኮ ድሃ ጫማ ጠራጊ ወንድ ሲያገባት ነው ሱን ይስተምት የምትባለው አይደለ? አዎ፣ በባላ ስም ነው የምትሰራ። ስለዚህ የሚያስከብረው ባለው ላዚም ሰውዬው ተጸባይን ከስራ ስራ እንድሰራስ በቃ የሆነ ግምት ብሎ በላይ የሚመጣው እንዲሆን አለበት። ጠይብ፣ አሁን እዚህ እኛ ጋር ከሚያጋጥሙ ሴቶች ምክር መስጫት አሁን በሦስት የሚከፈሉ ሴቶች አሉ። ራሳቸው አግብተው ራሳቸው መስሩፍ እየሰጡ ወንዶችን የሚያስተዳድሩ አሉ፣ ወንዶችን እየበደሉ ያሉ አንዳንዶቹ ደግሞ ቤተሰብ ሳያውቅ በራሳቸው መንገድ አግብተው እሱም ሩጦ እሷም ሩጦ የሚኖሩ አሉ። እነሱ ችግር የሚፈጠረው ልጅ ሲወልዱ ነው። እኔ ብዙ ተራ አውቃለሁ፣ ያገቡቶች ታውቃለህ። አንድ ጓደኛ ያለች አግብታለች፣ ተጋብተዋል። ባልየው እሱ ለራሱ ነው ገንዘቡ የሚያጠናቀመው። ቤት እየገነባ ነው፣ እሷም እየገነባች ነው ለብቻዋ። አዎ እሷም ለብቻዋ ነው። አዎ ነው ገንዘባችን የሚቀላቀለው ስንወልድ ነው፣ ልጅ ስንወልድ ወራሽ ሲመጣ። አዎ ገንዘባችን የጋራ ነው፣ እንካፈላለን፣ የልጃችን ነው ተብለው። ማለት ለምሳሌ እዚ ሀገር ፍየል እየጠበቁ ጥሩ ሚስት ያላገቡ ወንድሞች አሉ።

የባሏን እና አታውቅም አታውቅም። ቤተሰቦችን አንቺ እኮ የባልሽን ቤተሰቦች እኮ የአንችን ልጆች ማሳደግ ግዴታ አለባቸው። አዎ የአንችን ቤተሰቦች ማሳደግ አለባቸው። አያት አያት የእናትና አባት ቦታ ይተካል፣ ግን አያውቋቸውም። ለምሳሌ ባለፈው የመጣችዋል ምን አለች? አላውቃቸውም ቤተሰቦችን የባልን አለች። ከየቲንቱ እሷ የባሏን ቤተሰቦች አታውቃቸውም ሳይሆን የማታውቀው የባሏን አባት ስም አታውቅም። አንድ ልጅ ወልዳለች፣ የዓመት ልጅ የሰባት ወር ርጉዝ ነች። ይሄ ሲሆን የባሏን እስካያቱ ስም አታውቅም። አሁን ይሄ ነገር ነው እኛ ትክክል አይደለም ብለን የምንለው። እነዚህ ልጆች ነግጧት አድገው አባቴ ብለው ሲሉ ምንድን ነው የምትለው? መልስ የምትሰጠው ምንድን ነው? እስኪ የዓመት ልጅ አለሽ ሰባት ወር አርግዘሻል። ባሏ ተያዘ። ባልሽ የታለሽ? ብለን ስንላት ባሏን እስከ አባቱ ስም እንኳን መጥራት አትችልም እና ምንድን ነው ይሄ ይሄ በጣም ከባድ ነው ለቤተሰብም ለራስም ለልጆችም ለወደፊትም ለወደኋላውም ለሁሉም ነገር በጣም ከባድ ነው እና እኔ በበኩሌ አታግቡ ማለት ተፈጥሯዊ ነገርን እንት ማለት መቃወም ይሆናል ብዬ አስባለሁ ግን ካገባችሁ እንዳለችው ወሎ በስራ ገምቶ የመጣን ወንድ መቀበል ግዴታ ነው። ሰርቶ አንድ ሺህ የሚሆን ሺህ ሁለት መቶ የሚሆን ሰርቶ የመጣ ልጅ በላቡ የሚተዳደር ማለት ነው። ገብቷቸዋል ገምቶ ያለው የሚለው ቃል እንዴት ላቡን ጠብ አድርጎ ሰርቶ ሺህ ሁለት መቶ ሪያል ካመጣ፣ አንቺ በአደብ ያንን ገንዘብ ካያሽው ትዳሩ የሚያምራል ይሰማል። እኔ ወላ ዚ ጅደል አንድ ወደቃለሁ ሸፋጥ የሚሰራው አይዛዬ ከስራ ሲመጣ ካጠገቡ ሰው ያለፍም ግማቱ ማለት ነው። በጣም ይሰራል። ምንድን ነው ስራው የሚሰራው ታረሳ ነው የሚሰራው። በጣም ግምት ወይ ነጣ እና ከዛ ወጥ ሸዋሮት ምናምን ኸላ አልሐምዱሊላህ ይላል። እንደዛ አይነት ወንዶች አሉ። አው እንደዚህ አይነት ወንዶች አሉ፣ ነገር የሚያስቡ ለምሳሌ እንትና ዘነባን አገባለሁ ያለ ወንድ ሳገባ ልጅ ይመጣል። ኢትዮጵያ ምን አለኝ፣ ቤት ሰርቻለሁ፣ መጣ ቦታ አለኝ። እንዴት ነው የማደርገው ለልጅ? ምክንያቱም የሚመጡ ልጆች ምንም አያውቁም፣ ልጆች ያአላህ አማና ናቸው። በልጆች ጉዳይ አላህ ዘንድ መጠየቅ አለ። ልጆችን አስተምሮ ማሳደግ፣ ማቅራት፣ ማስተማር፣ ፍላጎታቸውን ማሟላት ግድ ነው። እነዚህ ልጆች እዚህ ተወልደሽ ትልኪያቸዋለሽ። የሆነ ነገር ትዝ አለኝ። ወሉ ለልጆችሽ ስልክ ገዝተህ ሰጥተሻቸዋል? አልሰጠሻቸውም? ሰሞኑን ቴሌግራም ላይ ይተለቀቃል። አዲስ አበባ ቤተሰብ ለልጆቻቸው ስልክ እየሰጡ ትምህርት ቤት ውስጥ እየወሰዱ ባል እና ሚስት የሚያደርገውን ነገር እያደረጉ ቪዲዮ እየቀረጹ ተለቆ ቴሌግራም ላይ ጭነዋል። እና ቤተሰብ ለልጆቻቸው ስልክ መስጠቱ አግባብ ነው ለሽ፣ ያለ አግባብ አይደለም። ልጆችን በትምህርት ት ማለት ነው መድረስ ማለት ለምሳሌ እኔ ልጆችን በሳምንት አንድ ቀን አላገኛቸውም በስንት መከራ ኢድ ሆኖ ወላይ ከትናንተ በመስበር ደው እያገኘ ያታች መስድረ መንም የታቸው ትምህርትዬ ትምርት የላቸው ጀዋል አንደ ይሰጣሉ። የሆነ ፊልም አለ፣ የኦስማን ፊልም አለ፣ የቱርክ ፊልም አለ። ከእዛ ይቀማል ይቀማል። አረብ አገር ያላችሁ እህቶች ልጆቻችሁን አገር እየላካችሁ ናፍቆታችሁን ችግራችሁን በደንብ አድርገን እንረዳለን፣ ሁለታችንም እናቶች ስለሆን የእነሱን ስሜት እንጠብቃለን ብላችሁ ዚያዳ መደረግ የሌለበትን ነገር የምታደርጉ እህቶች ሌላ ተመን ሊያስከፍላችሁ ስለሚችል ጥንቃቄ። ጎረም ሰው አመጣችሁ? ቆይ፣ ኧረ ቆይ ተረጋጊ። እኛ ዩቱብ ላይ ነን፣ የዩቱብ ላይ ነን። ለአንቺ እኮ ለአንቺ ብር ልንሰራ ነው። ብር፣ ብር ለአንቺ ዶላር። ዋህዳ ኦኬ፣ ዋህዳ